ስላሉበት ስለተቀመጡበት ስብሰባ ምን እንደሆነ አያውቁም ይላል። ይሄን አይደለሁም፣ ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ አስራ ዘጠኝ ላይ ያስቀመጠው ቃል ነው። ምንም እንኳን ይህንን ቃል ለአመፀኞች ቤተ ክርስቲያን ለሚያፈርሱ ለወንበዴዎች ያስተላለፈው ቢሆንም እኛ ግን የዋ 44 ዓመታችን ሊሆን ነው የምንሰበሰበው ሰበሰበው ቤተ ክርስቲያኒቱን ለመገንባት ክርስቶስ የመሰረታትን ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሠረቱትን በኋላ ደግሞ በዛሬው ቀን አርባ አራት ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበትም ግን ጉዟችን በእውነት ለተሰበሰብንበት የሚገባን የምናውቅ ሁነን ነው። አርባ አራት ዓመት የተጓዝነው እያንዳንዱ ተሰብሳቢ በዚህች ሰዓት ተሰብስቦ የወሰነውን በስራ ላይ አውሎ ቤተ ክርስቲያኒቱን እንድታርግ አባቶቻችን ያስቀመጡትን እናቶቻችንም ጭምር ታውቃላችሁ። እናቶች በጥንተ ዘመን አሁንም በመቀነታቸው ዕጣን ቋጥረው ይሄዱ ነበር። ያስገርማል። በመቀነቷ መቀነት አላት ኢትዮጵያዊቷ። በመቀነቷ ዕጣን ቋጥራ ትሄድ ነበር። ያችን መቀነቷን ፍታ ዕጣኗን አስቀምጣ ለቤተ ክርስቲያን ስግደቷን ስለዚህ የእኛ አርባ አራት ዓመት የተጓዝነው ጉዞ በእውነት ስለተሰበሰብንበት ስለምንወስነው ውሳኔ እጅግ አርገን ከልብ ልባችን ሰጥተህ ይሆን ወይ? እግዚአብሔር በነቢያት አድሮ ሲመክር ሰሎሞን በሰሎሞን በነቢዩ አድሮ ሲመክር ልብህን ልጅ ሆይ ልብህን ስጠኝ ልጅ ሆይ ልብህን ስጠኝ በሚል ነው ያስተላለፈው። በእውነት ልባችን ሰጥተን ይህንን ጉባኤ ለአርባ አራት ዓመት አካሂደን ብንሆን ኑሮ ከዚህ የበለጠ ስራ እንሰራ ነበር። በእርግጥ ከእንጨት ቤት ወደ እብነበረድ ወደ ድንጋይ በተሰራ አዳራሽ ተዛውረናል። ያንኝ የእንጨት ቤት አዳራሽ ታውቁታላችሁ። በዚያ ነው ያህ አርባ አራት አመቱ ጉዞ የተጀመረው። በዚያ ቤት ነበረ፣ ጸጋም ነበረው። የእንጨት ቤቱ ብቻ ሳይሆን በዚያን የነበረ ጉባኤ ጸጋ ነበረው። እንደ አጋጣሚ ማን ይናገር የነበረ ማን ያርዳ የቀበረ ይባላል። እንግዲህ አርባ እኔም ምን ሰርቼ ይሆን አርባ አራት አመቴ ነው። እንግዲህ ይሄ ጉባኤ እንደ አጋጣሚ ይህ አርባ አራት ጳጳስ ከሆንኩኝ አርባ አራት አመቴ ነው። አሁን በዚህ አርባ አራት አመቴስ ምን ሰርቼ ይሆን እና የኛ ጉባኤ ስልሳ ስድስት አመት ነው አሁን ፓትርያርክ ደረጃ እንኳን ቤተክርስቲያኒቱን ተረክን መምራት የጀመርነው ከነዚያ ከግብፃውያን። እነዚያ ግብፃውያን ዛሬ እየሄዳችሁ እናንተ አያለው። የአብነት መምህራንም ቱሪስቶችም እየሄዳችሁ የግብፅ ቤተክርስቲያን እየጎበኛቸው አያለው። እነሱ ያንን የመሰረቱትን ያህል የራሳቸውን የእኛንስ ሞክረው ነበር የኛን ቤተ ክርስቲያን ለ16 መቶ ዘመን ሞክረው ነበር ወይ? ስትሄዱ አንዳንድ አስተያየት ውሰጡ። ለምን እንደዚህ የእናንተን ገዳም የእናንተ እንገዳም የእናንተም ቤተ ክርስቲያን እንደዚህ ካሳደጋችኋት የእኛንስ ለምን አልሞከራችሁም? ከዚህ እንጦንስ የሚባል ቤተ ክርስቲያን አሁን ነው የፈረሰው። እዚህ አሁን ይህዋ ምን ዳወት መናጥ እያለ ስሙን አላውቀ ብሎ የኢትዮጵያ ቤተ ክርስቲያን አላውቀው ሲል ቅድስት ማርያምን ሊያሰሩ ይቻሉ። እዚህ እንጦንስ ነበረ ቅርብ ጊዜ በስ የፈረሰው የጋዜጣ ማከማቻ ሆኖ ይኖር ነበር። ከዚህ ትምህርት ቤት ሕክምና አቋቁመው አፍሪካውያንን እየመሩ ነው። ኬንያ፣ ኡጋንዳ ብትሄዱ ሐኪም ቤት አላቸው። እኛ እኛ በዘመናችን እንኳን በአዲስ አበባ ቀርቶ በእያንዳንዱ ክፍለ ሀገር ሐኪም ቤት ሊኖረን እኮ ይችል ነበረ ከልባችን ብናስብ ከልባችን ብንነሳ ከልባችን ብንሰበሰብ ኑሮ ሀኪም ቤት ትምህርት ቤት ሊኖረን ነችል። አፍሪካውያን አሁን ኬንያ ባለፈው ዓመት ሰድ ሁለት ሀኪም ቤት አላቸው። ኬንያ ያንን ህዝብ የያዙት ትምህርት ቤት እያቋቋሙ ክሊኒክ እያቋቋሙ የሚረዳ ያ ህዝብ የሚጠቀምበትን ሲያይ ነው የሚከተላቸው ያለ። ክርስቶስ ምንድን ነው ያለው? ብዙ ሕዝብ ሲከተለው ዘወር ብሎ አየ። ምንድን ነው ያስተላልፈው? እንጀራ ስላያችሁኝ ነው እኮ የተከተላችሁኝ ነው ያለው። ስለ ታምራቱ አይደለም፣ ስለ እንጀራው ብላችሁ ነው የተከተላችሁ ነው ያላቸው። እነዚያ ክርስቶስን ይከተለው የነበረ የሥጋ ረሀብተኛና የመንፈስ ረሀብተኛ ስለነበረ የሥጋ ረሀብተኛውን በመመገብ ደዌዋ ደዌውን በማራክ ሙታንን በማስነሳት የታመሙትን በመፈወስ የሰው ልጅ የሚፈልገውን በመስጠት ነበረ። አምላካችን ቤተ ክርስቲያናችን ከዚህ ያደረሳት ኢትዮጵያ ቤተ ክርስቲያን አሁን ይህን ሰርተናል። እኔ ግን አልረካም። እኔ ግን ልቤ የሚረካ ነገር የለውም። ለምን? ይሄ የራሴ ሀሳብ ነው። በፍልስፍና መጽሐፍ ምን ይላል? እኔ አንተን ሀሳብ አልወሰድኩም። የራሴን ነው። የራሴ ሀሳብ እንዳለ ነው ይላል። በፍልስፍና በራሴ ሀሳብ ግን ዜሮዎች ነን። ዜሮ መሆናችንን አስበን ቤተ ክርስቲያናችን ብዙ ለመሠራት የምትፈልገው አለ። እሚያሳፍር ዛሬ እሰት በሚሊዮን ደርሷል። የኢትዮጵያ ሕዝብ ቁጥር እንግዲህ እኔ እማውቀው ብዙ ሳፋታችን ሀያ አምስት ሚሊዮን በነበረበት አውቃለሁ አለውኝ። እንዲያውም የኬንያ የሱዲን መንግስት፣ በሱዲን ቤተክርስቲያን ሳቋቁም 18 ሚሊዮን ምን የሚል ባርግራውንድ ሲያጠና ሰጠን። አይ እኔ ይህንን አልስማማም፣ እናንተ ያቀረባችሁን የኢትዮጵያ ቤተክርስቲያን ታሪክ የሀገሬ ቤተ ክርስቲያን ታሪክ ይህ ነውና አርሙ፣ ይህንን አርምበት። በሱዲን የኢትዮጵያ ኤምባሲ እንዲሰጠኝ ጠየቅኩኝ። እስታስቲክ ለኢትዮጵያ መንግስት ጠይቆ እስታስቲክ እንዲሰጠኝ ይፈልጋለሁ። ኢትዮጵያ የኢትዮጵያ ኤምባሲም ተባበረና እስታስቲክ ሰጠኝ። ያንን እስታስቲክ ብፁዕ ቅዱስ አባታችን ለዚህ ሲኖዶስ አቀርበዋለሁ። ለዚህ ለሚቀጥለው ሲኖዶስ ምን እንደሆነ የኛ ጉድ የኛ ነገር እንሰራለን ወይስ ተኝተናል? ለሚለው 94 19 94 ያለ ስታሲካል ድሮ እኔ ማውቀው ስምሪት የሚባል ነበር። ቆጠራ፣ የህዝብ ቆጠራ የራሳችን ነበረን። ራሳችን ቤተ ክርስቲያኗ ቆጠራ ታረግ ነበረ። ስንት አብያተ ክርስቲያናት ታንጸዋል? ስንት መምህራን አዳዲስ ተቀጥረዋል? ስንት ምእመናኑስ፣ ስንት ሆነዋል? ስንት በዚህ ዓመት ተተክቷል? ስንት ተወልዷል? ስንቱ ክርስቲያን? እስታስቲክ ነበረን። እስታስቲኩ መቼ ነው የጠፋው? መቼ ነው ያቆመው? በዚህ ሲኖዶስ ይህንን አቀርባለሁ አለኝ። መረጃ ከኢትዮጵያ መንግስት የኢትዮጵያ ሱድን መንግስት በሱድን ይሰጠኝ ብዬ የሰጠኝን አቀርባለሁ። ይህም ጉባኤ እንዲያውቀው ብዬ ነው። እስታስቲኩስ ስምሪቱ ሳለ ወይ አሁን ለምን ቆመ? የዓለም አብያተ ክርስቲያናት ለዚህ ይረዳ እንደነበረ አዎ ተቋቁማችኋል፣ ራሳችሁ ችላችኋል፣ በራሳችሁ ሄዱ ብሎና ይሆናል ምናልባት። ስለዚህ ብፁዕ ወቅዱስ አባታችን፣ ብፁዓን ሊቃነ ጳጳሳት ጉዟችንን ጥሩ ነው ጀምረናል። ነገር ግን ገና ምንም እርምጃው ገና ነው። ሐኪም ቤት እንኳን የለንም በአዲስ አበባ ደረጃ። ግብፃውያን በአፍሪካ ሐኪም ቤት እያቋቋሙ የሚያጠምቋቸውን ክርስቲያኖች እየረዱ በትምህርት፣ በሕክምና በማንኛውም ተነስተው እኛ ግን አዚያው እንደተኛ ነን ያለነ። ይህ ጉባኤ ከተኛበት ይንቃ ይነሳ። አልሰራም እግዚአብሔር አምላክ አባቶቻችን መስዋዕት ከፍለው ለእኛ ያስተላልፏትን ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያብቃን። የብፁዕ ወቅዱስነተ ቡራኬ አይለየን። አሜን።